ማቴዎስ ኡሼጠጥ ቶሞ ኢየሱስ ኢትክ ቶሞ ለምም ሎሳኖ እት ቤዌሻ ሀቡስ ፍሲታ ምስና አንነነን ጀቢንሲ ሆንጊንሲ ሁንዲንሲ ማንፈይ ሰምሲን ማላዩ ውኮ ቶሚኪ ለምም አስያማ ለከም ሱም ከኔ ጴጥሮስ አከም ስምኦነቴ ኢጣባ ኢንድራሴቴ ዘብዲዮሶስ ያቆብ አቴ ዮሐንስ አቴ ፊሊጶስ አቴ በርቶሎሞሰሀቴ ቶማሰሀቴ ቀረጣንቼ ኡኩማትዮሰሀቴ እልፍዮስ ቤት ያቆበቴ ታድዮሰሀቴ ኡልን ቶአቻንች ስምኦነቴ ዬሱስሌህን ህግሳ ኡዉክ አስቆሮንቱ ኡል ይሁደቴ ዬሱስ ኤቶሞ ለሜመ አስ አማኖም አይሁድ እኮቤ ምናደበ ኡልመተኮት ሰማር ከተመመኣገእኩት እሁካሬም ጌሬብስ ብዕሎ እስራኤል ምናደብቤይመሌ

ክዕኑ ለድሞነ መደኮት ጎግነም ስንቀ ቴእም ለጎ እዴች ቴእም ለጎ ጫመ ቴእም ብጨ መደኮት መሽቀኦምም በጦክ ሀስሶኮ ዩኮ ከተመን መንቹ ኤ መንችን መቅረ አፉሌ መን ምን ኣገከምመን ጡማትሴ ኤምን መንም ዱ ክዕኑው ኣውለስ ክዕኑውክ ጡም እቱውን ይሆነ እሁካሬም ክዕኑው ኣውቤለስ ጡም አይ ሰገር ሀንቅነም አን ክዕኑውን ኩሮም ኦ ገጠያም ዋ ኤ ከተሚንስ ሎንሳ ሶዶምነ ጎመርነ ቅሽጦኮ ዩኮ ኦድን ዬሱስ ኦኖኦ አን ክዕኑወ ኦሮ ለምቤን ጌሬብስሳ አሴኦሞ ኤብኬን ውድት ምኔወኔም ገነከም ኤብክን መኔጌዕሌ እመሽቀእን ከሰሰንተቀ ገሳዕንለገኔ አድሉውለገኔ ኦገትን ህንጭተከም ኤእሲን ኢጡውነ አይሁድ እኮቤ ምናደብነ እብክን ኩተከም ኦገትን ህንጫ አከም አመን ዎጨከም ዎሽ ክዕኑውነ ኡወሞክ ብክን ህንክት ቴእም መዎንጮሞይተቀ ሀውተኮት መሽከኦምም ኤ አመን ክዕኑዎሮን እሃ ዎጮኮክ ዋእክ ኬሰም አያነ በጋን ክዕኑ ዎዮ አባይም አባይ ሀንን ቤትሌሄን ህግሰ ዎዎኮ ኦስም አመኔ አንነ ክዕሉአ ሽሲሰም እመሽከእን መን ሁንድም ክዕኑ ሰቦኮ እርሁካረም ለሳንቻ ሄቤኮተይ ኮኮክ ገቶኮ መት ከተመን አውሰከም አመን ሙልከተም ግቤ ሀንቅን አመን ክዕኑ እንኩሮም ማንች ቤት ዋሬቤ ከይቤ እስራኤል ከተም ሁን አስፋካ ጉልተከሙ ሎሶኮክ ሎሲሳንቺስ ሎፖዮ አገሽም ኢት ሞላንኒስ ሎፖዮ ሎሶኮክ ኢት ሎሲሳንቺስ አገሽም ኢት ሞላንኒስ ይካለንስ ይሆኩ ሚናንች ቢኤል ዜቡላ ያኮላስ ኢት ሚትና ባሮስ ሂንካን ሎንሳካ ጀርሱ መን ወይሸከሞ ዩኮ ጫኮ ቤዝ ኢፊሰሙክሎች ተይም ላሞ ቤዝ ማተሙክሎች መልችም በ ኢብክን ቶንሶን ኪን ንውን ኩሩሞክ ጫከን ኩለ ሙል መጨሰቆካ ሜራን ፍተካ አለላተ ማርሽ ተዋረም ፎርሽቴን ተንተም ቤኬኑ በደተኩት ይኩካረም ቱ ፎሬ ማራ ቶኦ በጊረን ሾኪሳ ቢሰን ተኖክዋ በደ ለምዋቴግ ሜጦ ሜን ዞእን ብተ ለከሙ ለዮኒ ዋ ዩክ ቤለስ እጡውንስ መቱ ዋ ጢጌም ሌሆዮ ክዕኑው ከእ ሆሮጥ ሰራትም ጥገማኩን ሄብክን በድተኮት ሎበከተ ዋጢጌዊንስ ክዕኑው ሆሬኤም ሎጵተከሞ ዩኮ ሆድም ዬሱስ መንን ለጌን ኤስ ለጎቤኤገ ኡንደም አንም ኢመንን ዮክ ኢየንን ለጌን ለጎሞዮ እሁካሬም መንን ለጌን ኤስ ለጎኮገ ኡንደም አንን ኢመኔን ዮክ እየንን ለገን ለጎም ኡለን ጡሜቤን ዋሩሞክ ለብሰኩት አን ዋሩሞክ ኦሬቤነት በጋን ጡሜቤን ዋሩሞይ አን ዋሩሞክ አነን ቤቱ አመን ለንድች በሎን ቤተር ክእሴነት ኤብክን መንችን እት ምዕነ በሮስ መሶ እሆኮ ዩኮ ኦዲን ኢየሱስ አይ መንችም እኔ ሎንሰ ኢጣና ተይም እት ጠሚቶኮክ ኢሃንሄን ጠኖይ ኦዲም አይ መንችም ኢኒስ ሎንሳ ኢትቤት ቴን ኢትላንድቺ ኢቶኮክ ኢሃንሄን ጠኖይ አይ መንችም ኢትሌሆን አፍሶክ ሀዉ እያ ኤሳወኖ በክ ኢሃንሄን ጠኖይ እት ፎር ገትሴን ሀሶኮክ ሁንድም እት ፎርቢሶኮ ዩካረን ኢቢኬን እት ፎርቢሶኮክ ሁንድም እት ፎር ገትሶኮ ዩኮ ኦዲም የሱስ